ልቦት ኮንስለዛነት እንዳሸንፍ ያደርጋችሁኝ ዋኖ ዳክተርስ ሁላችሁ፣ ሚስትር ቻፖ ኤቭሪባዲ፣ በእውነት ከልብ አመሰግናለሁ። በእውነት ቤተሰብ አሁን በሶስት ጥፍ ነው፣ በሶስት ጥፍ ነው፣ አስራ ሁለት ሰከንድ ነው ያለ ሰላማችሁ። ዛ ቤተሰብ በእውነት የፍቅር አምላክ ይባርካችሁ። እግዚአብሔር በእናንተ ላይሆን በረከቱ፣ ሰላሳ ሁለቱም አይኖች በእናንተ ላይሆን፣ ሰላምና ፍቅር በእናንተ ላይሆን። እኔ ደግሞ ይህ ብልጭ ሲል ጊፍት መስሎኝ ሸወደ ምንድነው? 32 አይን 32 አይን ትላለህ በተደጋጋሚ ምን ማለት ነው? የእኛ እግዚአብሔር ነው። 32 አይን አለው፣ 32 መንፈስ፣ 32 ብርሃን፣ 32 ነጎድጓድ፣ 32 መላእክቶች አሉት። በ32 አይን ይጠብቅ? ይባርክ ይንፋብ ይስፈርብህ ያጥምቁ በሰላሳ ሁለት ነው መንፈሶቹ እግዚአብሔር። እንዲሁም ይስፈርብ እና የፍቃ አምላክ እግዚአብሔር ሰላሙን ያብዛብህ። ሁለት ሰው ለታበባ በፍቃ አምላክ በአንድ በእግዚአብሔር ስም። ግን አንተ እግዚአብሔር እግዚአብሔር ትላለ። እግዚአብሔር የሚለው ኮ ታመጣው የግዕዝ ቃል ነው አይደለ? አዎ የግዝ ትሆኝ ትሆኝ ብዙ ጊዜ ከአንተ ጋር ወርተናል። አሁን በሶስት እጥፍ ትሪፕል በሶስት እጥፍ በክፍያ ነው የማወራው ከአንተ ጋር በሶስት እጥፍ ትሪፕልስ። አስቲ ቤተሰቦች እባካችሁ ተብ ተብ ተብ በሉ ለአገናኝህ አንድ ሰው

ጋድ ፈርስት በሆነት የፍቅር አምላክ ያለ ባሳቸው ሰላማችሁ መንፈሱ በእናንተ ላይ ሁን። በሆነ መንፈሱ በእናንተ ላይ ይስፈርባችሁ፣ ይፍሰስባችሁ፣ ያጥምቃችሁ፣ ያጥለቅልቃችሁ። አመሰግናለ። እስቲ ምንድነው ግን ለብይ ደምጣ አመሰግናለሁ። እግዚአብሔር ይስጥልኝ፣ በእውነት እግዚአብሔር ይስጥልኝ። ምንድነው ፎከስ? ምንድነው ምንድነው? ሰላሳ ሁለት መንፈሳዊ ፉካሶች አሉ። እነሱ ነው እየጠራ ያሉ፣ ሰላሳ ሁለት ናቸው። ምንድነው? እስቲ ፉካስ፣ እስቲ መንግስቱ ኃይለ ማርያም በት

እግዚአብሔር ይባርካችሁ። ሰላማችሁ መንፈሱ በእናንተ ላይ የፍቅር ሲዝም መንፈስ ሰላማችሁን ሐሳባችሁን በረከቱን ያብዝ ያዝንብባችሁ በፍቅር በረከቱን ያዝንብላችሁ።

የፍቅር አምላክ ይባርካችሁ። ሰላሳ ሁለቱን መንፈስ በሀሳብ፣ በአመለካከት፣ በገንዛቤ፣ በይታ፣ በፍቅር ውስጥ ያርጋችሁ። በእውነት ሰላሳ ሁለቱን መንፈስ ቅዱሶች ይጠብቋችሁ። እይታችሁን፣ ሀሳባችሁን፣ ተግባራችሁን፣ አመለካከታችሁን፣ ገንዛቤያችሁን፣ ሰተኝችሁን፣ እውቀታችሁን ያስፋላችሁ። የፍቅር አምላክ እምነታችሁን ይጨምርላችሁ። የፍቅር አምላክ ይባርክ ይባርክልኝ። በእውነት ወዳጆች አመሰግናለሁ። በፍቅር አምላክ ስም

አሁን በሶስት እጥፍ ነው። እባካችሁ እዚህ ጋር ተረባረቡ። ቤተሰብ አንድ ሶስት ሺህ አስገቡኝ። በቃ ከዛ መቀጣት ተቀተ እንለያያለን ያያለን ሶፊ የቤት ምዕመናን እየጠበቁኝ ነው። በፍቅር አምላክ ስምስቲ በሶስት እጥፍ ፕሊስ፣ እባካችሁ ሰዎች እዚህ ጋር እባካችሁ። አዎ በሶስት እጥፍ ጀቦ አዎ፣ ቴንክ ዩ ጀቦዬ፣ ተረባረቡ እዚህ ጋር ብቻ፣ በቃ ይሞላል። ከዛ በኋላ አዎ በፍቅር አምላክ የሞላ ነው። በቃ አዎ ጀቦዬ፣ አግዙት ሲፒስ ቴንክዩ ቴንክዩ ቶይኝ ዋል የፍቃ አምላክ በእናንተ ላይ አሁን ሰላሙን ያብዛላችሁ። በእውነት መንፈሱን ከበረከቱ ያድለን። እግዚአብሔር በእናንተ ላይ አሁን ሰላሳ ሁለቱም አይን በእናንተ ላይ አሁን መንፈሱ መላእክቱ፣ ሁካሴው በእናንተ ላይ አሁን ዋል ሰላማችሁ ይብዛ። ትንሽ ነው የቀረው። አንድ አንድ የሆነ ነገር አንድ የሆነ ነገር ይሞላል። በቃ አንድ ኮፊያው ያንድ የሆነ ነገር ሌሎቹ አግዙ አግዙ። አንድ ተከናል። አይ እንግዲህ ኔክስት ሊመጣ ይችላል። ኦር ደብልም ቢሆን ይመጣል። እንግዲህ እንደምንም እቺን ትደፍኑኝ አላችሁ እንጂ አ ፓስተር ሶፊ የተሯሯጥክ ነው እንደአንተ አለ ይዘኝ አታመሰግን ምን ለምዝም ትላቸዋለህ? አመስግናቸው፣ አመስክናቸው እንጂ ኢየሱስ ይስጥልኝ ቢያንስ በላችሁ። ሰላማችሁ ዛቦነት እግዚአብሔር ይስጥልኝ። ሰላማችሁ። ያው ስማ ፉከሳ ግራ ገብቶታል ሰው። ፉከሳ የሚለው አዲስ ነገር ነው ያመጣው ፉከሳ ፉከሳ ማለት ሰላሳ ሁለት ፉከሳዎች አሉ። እነኚህ ዝዝ ጥዝዝ ብዝዝ የምንላቸው ማለት ነው። ሰላሳ ሁለት ናቸው። 32 አይኖች፣ 32 ፉከሳ፣ 32 ብርሃን፣ 32 መንፈስ፣ 32 መላእክቶች እና 32 እንቁላሎች። በፍቃ አምላክስ በእነኚ ነው የምትባረከው። ይህ ነው እግዚአብሔር። የዚህ ሁሉ ውጤት እግዚአብሔር ይባላል። የፍቃ አምላክ ይባርክ። እግዚአብሔር ማለት የዚህ ሁሉ ድምር ነው። በአንተ ላይ ሲሰፍር ብርሃኑ በእይታ ውስጥ ይሆናል። አንዱን መጉደል የለበትም ከ32ቱ።

ሰላማችሁ ብዛ ሆነት፣ እግዚአብሔር ይባርክልኝ። ማን ያሸነፈው? እንኔ አሸነፍኩ። አሁን አንዴ ያሸነፈ አሁን ተቀጣ። አንድ እኩል ነን ማለት ላስት። አሁን የመጨረሻ እኮ የመጨረሻ ነው። ይሄ ማሸነፍ ነው። አሁን ሳሸንፍ ማስብልህ ነገር ትቀጣ። ለምትቀጣው ነገር ያለ እኔ አሸንፋለሁ። ጋይስ ደብል ነው ፕሊስ። እንግዲህ እዚህ ጋር እንተባበር ተባካችሁ። ሌትሰጥ ቀደም እኮ ያሶ የአፍሮ ነው እንጂ ኒዌይስ እሺ፣ እንርሱ ነው ፎክስ ያፈርሰለው። ከፎከስ እኔ ራዚ በዚህኛው ስልኬ እንድታሸንፍ አረጋለሁ። እስቲ ፎክስ አታስታውሰው እስቲ ደብል ፕሊስ፣ ደብል ነው ቤተሰብ። በፍቃደ አምላክም ደብል ነው። እንግዲህ ከዚህ በኋላ ትሪፕል ካልመጣ አስተቃሪ ነው። በፍቃደ አምላክም ቴንክዩ፣ ሁላችሁንም አመሰግናለሁ። እግዚአብሔር ይስጥልኝ። በእውነት ከልብ ነው የማመሰግነው። እት ወይ ዋን እውነት ሁላችሁንም አማካ ፒ በእውነት አመሰግናለሁ። እግዚአብሔር ይስጥልኝ፣ ሰላማችሁን ያብዛላችሁ። እግዚአብሔር በእውነት ስላደረጋችሁት ነገር በእውነት ከልብ ከልብ ከልብ አመሰግናለሁ። ነው ሀይሉ ያኛው ባለፈው የተገናኘ ነው፣ እሱ ነው ከአሜሪካ መጥቶ ይጸልያል። አንድ ቀራላ ወደዚህ ብትመጡ ይሻላችኋል። ስንት ትንቢት እየሰራ ነው። ዝም ብላችሁ አትቀልዱላችሁ። 3 ታይምስ ነው የዛ ጊዜ 3 ታይምስ ነው እውነት። እዚህ ጋር በቃ ሜዲ ሜዲ ተባረክ። ትሪፕል ነው ባካችሁ። ቤተሰብ ቲምወርክ ተባበሩ። አንዱ ነው ባካችሁ። ቴንክ ዩ ቴንክ ዩ እንስራ። አመሰግናለሁ። ቲም ወርክ ነው እዚህ ጋር ሰዓቷን እንጠቀምባት። ሌሎች ኮፍያ ምናምን ቲም ወርክ ፕሊዝ፣ ቲም ወርክ ነው። አንድ እኩል ነን እንደምታውቀው

ግላቡል ያልቅ ነው አለቀ። እንዴት ነው ቴንኪው? ወይ ጉድ ማሜ ሜዲ በጣም አመሰግናለሁ፣ ተባርኩልኝ። ይሄ ነገር እንዴት እንዴት እየሄደ ነው? ተሸንፈሃል አሁን ትቀጣለህ። ቤተሰብ ጉድ እንዳልሆን አድራችን ትቀጣለህ እንዳሉኝ። ዋካችሁ ቲም ወርክ ቲም ስፕሪት ፕሊዝ ዋካችሁ። እየቆጠርኩ ሰላሳ ሁለቱንም ትላለህ። እስቲ በፈጠራችሁ፣ በፈጠራችሁ ይዘው ይደቀጣኝ አጉል ሰዓት። አደራ አደራ አደራ። ቴንኪው። ማለዳም ሰላማችሁ ይብዛ። ተባረኩልኝ። አድራ ሰላማችሁ ኦ ሀብ